ምንጥሴ ቅብርጥሴ የመጽሐፍ ጭውውት፣ ደረጀ ደስታ ጸሐፊው። ከእለታት ብዙ ቀን እነ ወግ አየሁ ንጋቱ በበቀሉበት ሀገር እነ ሆድ አየሁ ምሽቱ በቀለው ኖሮ ሰዎች ዛሬ አንድን ማንትስ ሲቦጭቁት፣ ሲዘለዝሉት አየሁ። ስጋው ግን እንዳልጣፈጣቸው ልብ ብያለሁ። ድሮም ቢሆን ጥሩን ሲያሙ እየቋመጡ፣ መጥፎን ሲያሙ እያሽሟጠጡ ነው። ታዲያ ለሰው ብለው ምንትሴ ለእኔ ብለህ ቅብርጥሴ ሆነና ለኔ ብዬ ሰማሁት። እንግዲህ የዘመኑ ሰው ምላሱ መንታ፣ አንዱ ለፍቅር፣ አንዱ ላሜታ እንዲሉ እኔም እንደሰማሁት ስሟቸው። በመጀመሪያ ጥርቅም አድርገው ጠሉት። አቤት ጥላቻ! አንዳንዴስ የኪነ ጥበብ ሰው አይጥላችሁ። ጥላቻቸው ላይን የሚከፋ ለአፍንጫ የሚከረፋ ነው። ድሮ ድሮ ጥላቻዬ ሁሉ በግምት ነበር። ታዲያ ያት የግምት አይወዱም ነበር እና የግምት ግምትም አፈስም ዳልቻ ነው ይሉኝ ነበር። እውነታቸውን ነው። ዛሬ ግን ጥላቻን ባይን ያየሁት አሸተትኩት መጥኔ! ለኪነት ሰዎች ብቻ እናንተ እነዚህ ሁለቱ እንኳን ሲነጋገሩ ልብ ብላችሁ ስሙልኝ። ወሬው እንዲመቻችሁ በክፍል በክፍል አድርግላችሁ። አንድ አንዳንዴ ሳስበው ሕይወት ሆድ ነው እንዴ? ለምን አልክ? በቃ ሳይፈሳው ሸተተኝ። እንዴት የምጥላው ሱቁ? አንተ ፈሱ ሆድ ውስጥ እያለ አይሸተህም? ጉድ እኮ ነው። ታዲያ ሕይወት ሆድ ፈስ ምን አገናኛቸው? እንዴ ምን አለያያቸው? የዛሬውስ ነገርህ ምንም አልገባኝም። እውነቴን እኮ ነው። እስቲ እውነትህን በለው። ይሄ ሰው ክፋቱ አይታየም፣ ፈሱ አይሸትም። የቱ አረ፣ የቄስ ይጥራው። እስከዚያው ልጠብቅ። አረ ይድፋው። ታዲያ ነገረኛ። እንዲያውም ይው ያው መጣለ። የታለ ያውል። እንዴ ለካ ቆማጣውን ነው የምትለኝ። ማን አልከው ቆማጣው ደሞ እንዴ ተባለ እንዴ? ሳሰማው ቀርተነው። አሁን አንተ ትንሽ ይቀረኛል፣ እስቲ ገብቼ ልፈትፍት ያለኮ ነው። የት? ኪነ ጥበብ ቤት። ሌላ ቤት አልገባም። ግማሽ ሆድ ሆነበታ። እንዴ፣ ቁምጥ ነው ምኑ ነው ሆዱ? እዚች ጋር ትንሽ ስቁና። ከያኒ ነኝ ባዩ ወደ እነሱ ሲመጣ ከመቀመጫቸው አክብሮት ይጨብጡታል፣ ሰላምታ ይነጋገራሉ። ከዚያ ፈገግታ እሱም ቆማጣ ሁዱን እያሻሸ የሚያዝ የሚግጣቸው ልጆቹን በፍቅር ዓይን እያየ ያፈቅሩኛል፣ ይወዱኛል እያለ እርዳታ የሚያስፈልገውን የብር ሸክም ሊያቃለል ይሄዳል። ውሻ ሆይ የሚሉህን ብትሰማ የሚሰጡህን አትበላም እንዲሉ። ልቀጥል። ሁለት እንዲህ እንዲህ እየተባለ ቃል ለቃል ይጨመላል። ቃል ወይ ምንትሴው ወይ ቅብርጥሴው ይቀጥላል። ደግሞ ያለም ነገር መጣ፣ ዝም በሉ ሄደ ተናገሩ ነውና የሚቀጥለው ይቀጥላል ወይ ቅብርጥሴው የምንትሴው ደሞ እሱም ብሎ ምን ከያኒ እሱን ቶ ደራሲ ምንትሴ አዘጋጅ ቅብርጥሴ ነው። ግን እኮ ግርም ይለኛል። ከመግረም በላይ ነው እንጂ። ሆድን ሆድ ሲጽፈው ራሱ ምን ይበጀው? ደግሞ ክፋቱስ የክፉ ሰው ሆድ ኮሶም አይደርስበት። ደግሞ ስመለወጥ ዘጠኝ ቦላሌ ፈሳ አያስጥልም። ደግሞ ያጨብጫቢው ብዛት በክት በክት ባለበት ጅባ ይታጣል። ደሞ ብቻ ይቀር አራው ይቅር በፍቅር ፍቅሩን እንኳ ተው ብቻ ይቀር እያሉ ይሉት ይሉትና ይሉታል። ደሞ ላፍታ ጥላቸው እንዳይመራቸው ጨዋታ ቀየር ያደርጋሉ። መቼም የኪነት ሰዎች አደሉ ሶስት ብቻ ጉድ ነው። ሲዳሩ ማልቀስ ለተለይ ነው። አረ ሳይዳሩ ዛሬ ባል ሚስቱ የት ይገኛል? ነው ብለህ ነው ታዲያስ እኔ ግን አለመግባባት ይመስለኛል በምን በቋንቋ ቋንቋ ምንድን ነው መግባቢያ ሰው ተግባብቶ አለ እሱ እንኳን አላቅም ታዲያስ አለና አይ ባቢሎን ይሄኔ ኦሪት ዘፍጥረት ትዝ አይላችሁም? እኔ እንደዚያ ነው ያለኝ ኑን ውረድ አንዱ የአንዱን ነገር እንዳይሰማ ቋንቋቸውን በዚያ እንደባልቀው እንደተባለው አራት ግን እኮ ያሳዝናል ማን ሆደ ጎደለው ሰው በምኑ በጎደሎነቱ ለዚሁም አልተቻለም ባክ እውነት እኮ ነው እስቲ እውነትህን በለው ጎደሎውን ሰው በጎዶሎ ማህበረሰብ አስበው እሺ አሰብኩት አያሳዝንም መመሳሰል ምኑ ያሳዝናል ህግ እኮ ነው እሱስ ልክ ነው ታዲያ ምን ይሻላል ሁለት አማራጮች ያሉ ይመስለኛል እንስማዋ ደሙን ከማፍሰስ ሕጉን ከማፍረስ ጥሩ ነው እኔም ሁለቱን ልጨምርና አራት ይሁኗ እስቲ በላቸው መልስ አልተሰጠም እና ሁሉም መልስ ነው አሁ ወደ መጨረሱ የተጠጉ ይመስላሉ ነገር ግን ለጥበብ ጉዳይ ይቅርታ ማድረጉ ክብድ ይላቸውና ምንትሴያቸውን መልሰው እንደ አዲስ ይጀምሩታል እያንገሸገሻቸው ሆድ እኮ አይነት አለው ልክ ነህ አለው ደሞ እንዳሳዩት ነው ያላሳዩትን አምጡ አይለም የኔ ለእኔ የኔ ለእኔ ማለቱ ብቻ ጥሩ አይደለም ልክ ነህ ሆድ የኔ ነው እየተባለ በቁርጠት ይገድላል አቤት ደግሞ ሆድ ለሆድ ሲዋደዱ ግም ለግም አብርሃዝ ግም ይባል የለ ሆድ ሲጽፍ ሆድ ያዘጋጃል፣ ሆድም ይሠረዋል። ታዲያ ማን ያቦካውን? እኔ ግን ያልገባኝ ነገር ከቻልኩት ላስረዳህ። ለምሳሌ ሀምሳ ህሊና ተባብሮ እሺ፣ አንድ ቲያትር ሲሰራ የቱን ቲያትር? የሆነውን አንተ። እሺ ምን ይሰማዋል? እንደ ትያትሩ ነዋ እኮ እንደ ቴያትሩ ቢሆን እንዳለው ድርሻ ይመስለኛል። ተኮታው ወይስ ተቦታው? በሁለቱም ሊሆን ይችላል። ታዲያ አንዳንድ የምንነካው ማን ሀምሳ ሁሊና ሀአምስቱ እንኳ ይወጣል። ሀአምስቱስ ሐያው የሚዋጥ ያገኛል። አምስቱስ ያብዳል። ምን እያለ አርትን አትመኑ አብዳል ዘመኑ እያለ እያሉ ምን እያሉ ቅብር ጥስ ማለትን ይሉታል ይሉት ይሉትና መልሰው ደግሞ ይሉታል። ይመላልሱታል ምድልስን ያለ ተውኔት ተውኔትን ያለ መድረክ ይሰሩታል። ያለ ተመልካች ለእግዚአብሔር ብቻ ያሳዩታል ሲያምርባቸው አሁን ደግሞ እስኪ ማን ነው ምንትስ ንበል። እነርሱስ አርጎብን ጨዋ፣ የሸንጎ የባህላዊ የሥነ ስርዓት ደልዳይ መራጭ ቆራጭ ቀናን ካባይ ጨዋ መሳይ ንጹሕ መሳይ ከኔም ላይ ይሻሉ። ደግሞ እኔን ምንትስ ባይ እንዳለችው ፋሲል ሆቴል ሰለሞን ገባ። አዜብ ሰላም አለችው። ሰላም አላት። ጅን አዘዘ። አዜብ አመጣችለት። ማን እንዳዙካ ሙዚቃ ቢጤ አለ አለዋለውና ሲደብረው ተኛ። ይላል ዘፈኑ ሶል ያዳምጣል፣ በልቡ አዙካን ያላምጣል። አይ አዜብ አዜብ፣ ጥሩ ልጅ ነች። ካወቃት ቆይቷል። አዜብ እዝች ቤት የዛሬ ሶስት ዓመት አልተለወጠችም። ሰው አይለወጥም። ያደራቀ ያኔ የመጀመሪያው ቀን ሲያውቃት ስታውቀው ትዝ ይለዋል። አዙዬ ወይ አደልስምሽ አሁ ነፍሴ፣ ለመሆኑ ብዬሻለሁ? ምኑን ነፍሴ፣ ደስ እንደምትይ አንተ ብቻ አይደለ። እህሳ ብዙ ሰው ይለኛል። አረ ግርምሽ ይሞት። ግርምሽ ደግሞ ማነው? ባሌ መቻ ገባሽው። ሳሚ ተወይለታ። ሳሚ ለምን ተወሽ? በኤርሚ ጠረጠረኝ። ኤርሚ ደግሞ ማነው? ወዳጄ። እንዴት እንዴት ይወድሻል። እንዳስፋው፣ እንደ ታዬ፣ እንደፍቅሩ፣ እንዳምባይ፣ እንደጌትሽ፣ እንደበቅሽ፣ እንደ በቃ በቃ ታዩ። ታዲያ ለምን ጠየከኝ? ዝም ብዬ ነው ይልቅ ቁጭ በይ ምን ይዤ ደስ ያለሽን ኮኛክ ይዥ መጣሁ ይዛ መጣች አብረው አመሹ አብረው አደሩ ተፋቀሩ እና ዛሬም ጅኑን ይጠጣል ሙዚቃ ያዳምጣል አዜብን ያላምጣል አይ አዜብ ሀሳብ ፈረሰኛው ቼ አዜብ ምንድን ነች ሸርሙጣ ሸርሙጣ ምንድን ነው አዜብ ምኗ ሸርሙጣ ሁለመናዋ ለመሆኑ እዚህ ለምን መጣሁ ልዝናና ከማንጋ ከዙካ አዙካ ምንድን ነች እንደገና ያስም መጣ። እኔስ ማን ነው ምንትስ ያለው ማን ነው? ጸጋዬ ገብረ መድኅን እና አንዳንዴ አንዳንዴ ብቻ እኔው ከኔው ስመካከር ከልቤ ጋር ስከራከር፣ ያው መቼም እንደ ሰው የሐቅ ረሃብ ነፍሴን ሲያመው፣ እኔንስ ያሉትን አሉኝ። ግን እውነት ምንትስ ማነው? ማን ነው እያልኩ ነው። ይህን እኮ ጸጋዬ አላለም። ታዲያ ማን ነው ያለው? ምንትሱ ናት? እሺ ሆን ሌላስ ምን አለች ያው መቼም እኔም እንደ ሰው አንዳንዴ የህሊናዬን እውነት ሲያምረው ሰብሰብ ብዬም አስበው ቀድሞስ ቢሆን ለኔ ቢጤ የህዋን ዘር አዳሚ በኔ ላይ በቀር ለኔ መስክሮ አይናገር ብዬ ከልቤ ስማከር ተጨብጬም አብላለው። ያው መቼም እኔም እንደ ሰው የሐቅ ረሃብ ነፍሴን ሲያከው ልቤ ልቤን ሲሞግተው እውነት ምንትስ ማን ነው እያለ ነው። ሌላስ አይ፣ እንግዲህ ይበቃል። አዎ ይበቃል፣ ሐሳብ መቼ ያልቃል? ያው ደሞ ለምንትስ እኔ ለሷ አስባለሁ፣ እሷ ግን አታስብም እንኳን ለኔ ለራሷ። ግን እኔ ብቻ ነኝ እንዲ ሐሳቢ? ብዙዎች አስባሉ፣ አስበውም ይጽፋሉ፣ ያለቅሳሉ፣ ያስለቅሳሉ። ምንትሶቹ ግን አያነቡም፣ አያለቅሱም፣ ዝም ብለው ይዘመዘማሉ። አሁን ሐሳብ ይብቃ አለ ሰለሞን። ሐሳብ ሄዶ ዝምታን ይጠራል፣ ዝምታ ሄዶ ሄዶ ድብርትን ይጠራል፣ ድብርት ሄዶ ሄዶ ጅኑን ይጠራል። ሶል ድጋሚ ጅን አዘዘ አዙካ ታዘዘችው ማን እንደ ጅን ማን እንደ አዙካ ሙዚቃ ቢጤ አለ ሶል ያዳምጣል ጅኑን ይጠጣል አዙካን ያላምጣል አአዜብ ይሄኔ እኮ ብዙ በሽታ አላት አባ ኮዳ አባ ቶሬ አባ ቦምቢ አባ ጬሬ ጅሚ ኤልሲ ጅሚ ኤድሱን ግሳንግሱን ይሄ ሁሉ ለምን አዜብ ምን አረገች እኛስ ብንሆን እግዚአብሔር ቢተባበሬት ይደረስ ነበር አዚያም መጣች ጠገቡ፣ ቁጭ አለች ሁሉን ልታስረሳው የተረሳች። አየኔ ነገር ጠፋሁ አይደል? ምንም አደል ዛሬ እንዴት በጊዜ መጣ? ስትናፍቂኝስ? እንዴ ሽል ቀንቅን ትናፍቃለች? ጨዋታ ቀየሬ ቀይር ያለች አሁን ቀጥ ሶልየኮ ግን ጥፍታልክ። ጠፋው እንዴ ታዲያ ኮ ሁሌ ኮ አዎ እንደኛ እጫንቺ ጨዋታ ቀየሪ ቀየር ያለሁ። አሁን ቀጥይ። ሶል ይሞት። አሁንስ መራረኝ ምኑ ኖሮ ስኳር ቤበት ትቀልድብኛለ እንዴ? እኔኮ አይደለሁም ምኑ የምቀልድብሽ ነው። ታዲያ ማን ነው የፈጠረሽ? እግዚአብሔርም ማለት ነው። እግዚአብሔር ስራ አላጣም። እንዴት አንቺ ሲያልቦለቦላ ይውልማ። አልገባኝም። እሱ ቢፈጥርሽ ይገባሽ ነበር ነገር ሁሉ ግራ፣ ምን ላድርግ? ጊዜው ግራኝ ነው። ሞዛዛ አዛ እንደሆንክ ግን ታውቃለህ። እስቲ ሙት በይኝ ሶልዬ፣ ሙት እንዳፍሻ አድርግልኝ። ሄድ ሞዛዛ ተጠርታ ሄደች። ደግሞ እስክትመጣ ናፈቀችው።